በስልጤ ዞን የጦራ ከተማ አስተዳደር ከተማዋን በልዩ ልዩ የልማት ኢኒሼቲቮች ተጠቃሚ እንድትሆን በትኩረት እየተሰራ ይገኛል። በሌማት ትሩፋቶች ከተሰሩ ስራዎች መካከል የከተማ ወጣቶችን በማህበር በማደራጀት በእንቁላል ጣይ ዶሮዎች እርባታ፣ በወተትና ወተት ተዋጽኦዎች የስራ ዕድል ተጠቃሚ ተደርገዋል። ወጣት አብዱረዛቅ ሸምሱና ጓደኞቹ በዶሮ እርባታ ተሰማርተዋል። ስራ አጥ ነበርን። ተመርቀን አምስት ዓመት ምናምን ተጉላልቻለሁ። ይህ ድል አልነበረም። አዲስ ነው። እንትን ያሉ ዶሮቹ አራት መቶ ሀምሳ ናቸው። ሁለት መቶ ሀምሳ ሺህ ብር ካፒታል ነው መነሻ የጀመር ነው ምድሉ ተገኝቶ እንደዚህ አይነት ስራ ቢገኝ ከመንግስት ይልቅ ይህ አሪፍ ነው የተሻለ ነገር ተብሎ ይታሰባል። የሀውድ የወተት ላሞች እርባታ ማህበር ሰብሳቢ ወጣት ረዲ አህመድ መሐመድና የኢንሻላህ የወተት ላሞች እርባታ ማህበር ሰብሳቢ ወጣት ዘይኔ መሐመድ ባገኙት ብድር ወደ ስራ ገብተዋል። አሁን በጥሩ ውጤት ላይ እንደሚገኙም ገልጸዋል። የተመረኩት ከሀዋሳ ዩኒቨርሲቲ በስታቲክስ ዲፓርትመንት የተመረኩት 2012 ነው የተመረኩት። በ400 ሺህ ብር ካፒታል መነሻ ካፒታል በመንግስት ተበድረን ነበር ስራ የጀመር ነው። አሁን ላይ ጥሩ እንቅስቃሴ ላይ እንገኛለን። ለገበያ እስከ 40 ሊትር አካባቢ ድረስ እናቀርባለን። ካፒታላችን ከ1.5 ሚሊዮን ብር በላይ ነው ማለት ነው። 2013 ነበር የተመረኩት። እኔ ለምሳሌ እስከ 2014 መጨረሻ ድረስ ስራ አልነበረን። በዚያው ስራ አጥነት ምክንያት ስልጠናውም ተደጋጋሚ እኛ ከንቲባ ሄደን ስናስቸግር የዚህ ስልጠና ተጠቃሚ መሆን ቻል። የጦራ ከተማ አስተዳደር ከንቲባ አቶ ሁሴን ሱነሞ በበኩላቸው ከተማዋ ለነዋሪዎች እንድትመች ለማድረግ ለግሪነሪ የተወሰኑ ቦታዎችን በ30፣ 40፣ 30 የፍራፍሬ ችግኞች ተሸፍነዋል ብለዋል። የስምጥ ሸለጦ አካባቢ ያለ ቦታ ከመሆኑ መነሻ በረሃማ ነው። ስለዚህ ይሄን ሊፈታ ቢችል ይሄ 30 ፐርሰንት የሚባለው የእኛ ፍራፍሬ ግሪነሪ ቦታዎችን ፍራፍሬ ማልማት አለብን ብለን በጋራ አቋም ይዘን ከአመራር እስከ አጠቃላይ ተግባብተን የእኛ ግሪነሪዎች ከሀያ በላይ ግሪነሪዎች በአቮካቶ፣ ማንጎ፣ ሙዝ በፍራፍሬ እየለሙበት ሁኔታ ነው ያለው። ይሄ ቀላል ነገር አይደለም፣ በጣም ትግል ጠይቃል፣ እንደ ከተማ ማለት ነው። የከተማው ነዋሪዎች ከሌሎች አካባቢዎች ጭምር ወተት ይገዙ እንደነበር ጠቁመው የሌማት ትሩፋትን በከተማው ተግባራዊ በማድረግ ከሌላ አካባቢ የሚገባ ወተት ማስቀረት መቻሉም እንዲሁ ቢያንስ በውስን ነገሮች ላይ ከተማችን ስፔሻላይዝ ማድረግ አለበት ብለናል። አንደኛ በወተት ሀብት ልማት ላይ ስር ነቀል ለውጥ ማምጣት አለብን ብለን ይሄንን ከሌላ ቦታ ከተማችን ይገባ የነበረ ወተትን ሞቶ በሞቶ ለሌሎች መስጠት የሚቻልበት ሁኔታ ላይ ከተማችን በዛ ልክ ፈጥረናል ብሎ መውሰድ ይቻላል። በከተማው የተደራጁ ማህበራትም የከተማው ነዋሪዎችም ትልቅ ፈተና ሆኖ የሚገኘው የንጹህ መጠጥ ውሃ አቅርቦት ችግር የዕለት ተዕለት ኑሯቸውን አክብዶባቸዋል። እንደ ማህበር እንዲቀረፍልን ምንፈልገው ትልቁ ችግር በአሁን እነዚህ ከብቶች በጣም ውሃ ይፈልጋሉ። ከውሃ ጋር በጣም ቁርኝት አለው የኛ ስራ እና የውሃ ችግር ደግሞ እዚህ አካባቢ ምንም አይነት ውሃ የለም። ያንን መንግስት እንትን ብሎ ቢፈታልን በጣም በጣም ሪስክ ውስጥ ነው ያለ ነው፣ በውሃ ጉዳይ ማለት ነው። አሁን በእኛ ትልቅ ፈተና የሆነብን አሁን የውሃ ነው። በአዲስ መንገድ ድሮ ቀርቶ ነበሩ በየቤቱ ውሃ ገብቶ ነበር። አሁን ያ አዋጭ ሳይሆን ሲቀር አሁን አብላጫዎች በእንትን በነዳጅ ሁሉ የሚሰሩ አሉ። ነዳጅ ደግሞ ውድ ነው። ምክንያቱም ለአንድ በርሜል ናፍጣ ወደ ሀያ አንድ ሺህ ብር ይወጣል፣ የሚጣራው ግን አስራ ሁለት ሺህ ብር ነው። ያን ሁሉ ዶግሞ የሄደ ያለው ከተማ አስተዳደሩ ነው። ስለዚህ ይሄ ነገር ከላይ ያለውም አካል ሁሉም አሁን ሌሎ ሌሎች ሁን መንግስት ትብብር ቢያደርግ ውጤት ይመጣል ብዬ አስባለሁ። ችግሩ መኖሩን የገለጹት የጦራ ከተማ አስተዳደር ከንቲባ አቶ ሁሴን ሱነሞ ያለው የውሃ አቅርቦትና የነዋሪው ፍላጎት አለመጣጣሙን ገልጸዋል። የከተማው የንጹህ መጠጥ ውሃ ሽፋን 17 በመቶ ብቻ መሆኑን ያነሱት ከንቲባው ያለውን ውሃ ለማዳረስ በህብረተሰብ ተሳትፎ ወደ አስር የውሃ ቦኖች ተገንብተው የማዳረስ ስራ ሲሰራ ቆይተዋል ብለዋል። አሁን ችግሩ ዞኑም ክልሉም ፌዴራል ማውቆታል ያሉት ከንቲባው በ2018 ችግሩ ሙሉ በሙሉ ይቀረፋል የሚል እምነት አላቸው። ይህ የውሃ ችግር ኢንቨስትመንቶችንም ይገታል እንቅስቃሴዎችንም ስለሚገታ እዚህ ላይ በተለየ መልኩ መንግስትም እኛም ተባብረን በተለይ ትኩረት የእኛ ወኪሎቻችንም ከዞን ጀምሮ የተለየ ትኩረት ሰጥቶ እየሰራ ያለበት ስለሆነ ላካለ 2018 ይፈታል ብለን እናስባለን።